የኢትዮጵያ እግር ኳስ ፌዴሬሽን በትላንትና ሁለት አዳዲስ ውሳኔዎችን ማስተላለፉ የሚታወስ ሲሆን በፕሪሚየር ሊጉ በቀጣይ ዓመት የሚቆዩ ቡድኖችም ወደ ሀያ ማሳለጉ ይታወቃል። ከዛ በዘረ የኢትዮጵያ ዋንጫ አሸናፊው ሲዳማ ቡና ዋንጫው ተነጥቆ ለወላይታ ዲቻ እንዲሰጥና ወላይታ ዲቻ በቀጣይ ዓመት በካፍ ኮንፌዴሬሽን ዋንጫ ኢትዮጵያን እንዲወክል ውሳኔ ማስተላለፉ የሚታወስ ነው። የኢትዮጵያ እግር ኳስ ፌዴሬሽን ከዚህ ጋር በተያያዘ ለመገናኛ ብዙሃን ከሰዓት 8 ሰዓት ላይ ጋዜጣዊ መግለጫ የሚሰጥ ነው የሚሆነው በስፍራው የሚገኘው ባልደረባችን ሀብታ ሙካሴ ከዚህ ጉዳይ ጋር በተያያዘ ተጨማሪ መረጃዎችን ሊሰጠን በቀጥታ መስመራችን ላይ ነው የሚገኘው። እንደምን ዋላለህ ሀብታሙ። እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን ትላንትና በትላንትና እለት ያልተጠበቁ የሚባሉ በጠንካራ የሚሉ ውሳኔዎችን ማስተላለፉ የሚታወስ ነው። ከዚህ ጋር በተያያዘ ደግሞ ዛሬ መግለጫ ይሰጣል ተብሎ ነው የሚጠበቀው። አንተም በስፍራው ትገኛለህና ያለው ሁነት ምን ይመስላል፣ ምን አይነት ጉዳዮች ውስጥ ሊነሱ ይችላሉ የሚለውን ነገር አንሳልነት አመሰግናለሁ አብርሃም እንግዲህ ዛሬ ቀን ስምንት ሰዓት በኢትዮጵያ እግር ኳስ ፌዴሬሽን መሰብሰቢያ አዳራሽ ብዙ የሚጠበቅ ጋዜጣዊ ጉባኤ ይከናወናል። እኛም ከትናንት ምሽት ጀምሮ በተለያዩ የዜና አማራጮቻችን ላይ ይፋ ስናደርገው እንደነበረው የኢትዮጵያ እግር ኳስ ፌዴሬሽን በትናንት ነው እለት የዘገየ ግን ይጠበቅ የነበረው ውሳኔን ይፋ አድርጓል። ባለ አስር ነጥቦች ውሳኔ እንግዲህ ብዙ መነጋገሪያ ሆኗል። በዛሬው ጋዜጣዊ ጉባኤም ላይ ይህንን ማብራሪያ ይሰጥበታል ተብሎ ነው የሚጠበቀው እንግዲህ ከ አንድ ሰዓት በኋላ ስምንት ሰዓት ሲል የኢትዮጵያ እግር ኳስ ፌዴሬሽን ከፍተኛ አመራሮች በትናንቱ ይፋ ባደረጉት ውሳኔ ዙሪያ ማብራሪያ ይሰጣሉ። ከጋዜጠኞችም ለሚነሳላቸው ጥያቄዎች እንግዲህ ይህንን ማብራሪያ በተለይ ግልጽ የሚያደርጉ ይሆናል። ትናንት እንግዲህ ይፋ በተደረገው ውሳኔውን ይፋ ሲያደርግ የኢትዮጵያ እግር ኳስ ፌዴሬሽን ትኩረት የሚስቡ ጉዳዮች ነበሩ። በተለይ ከአስር ነጥቦቹ መካከል አንደኛው በ2017 ዓ ም በኢትዮጵያ ፕሪምየር ሊግ ይወዳደሩ ከነበሩ ከ18ቱ ቡድኖች መካከል ወራጅም እንግዲህ እንደሌለ ነው የተገለጸው። ያ ማለት አራት ክለቦች ይወርዱ ነበር። ለወትሮ እንደ ህጉ ሁለት ክለቦች ነገሌ ዓርሲና ሸገር ከተማ ወደ ላይ አድገዋል። በቀጣይ ዓመት በ2018 ዓ ም በ20 ክለቦች ሊጉ እንደሚደረግ እንግዲህ ተነግሯል፣ ይፋ ተደርጓል። ይህም በተመለከተ እንዴት ሲል እንግዲህ ከጋዜጠኞች የሚነሳውን ጥያቄ ምላሽ ይሰጣሉ ተብሎ ነው የሚጠበቀው ጋዜጠኞች ሰዎች ያነሱታል ተብሎ ነው የሚጠበቀው። ሌላው የኢትዮጵያ ዋንጫ እንግዲህ ባለፈው ተከናውኖ ሲዳማ ቡና አሸናፊ መሆኑ አይዘነጋም። ሁለት ለአንድ በሆነ ውጤት እናም ሲዳማ በታሪኩ ለመጀመሪያ ጊዜ በካፍ ኮንፌዴሬሽን ካፕ ኢትዮጵያን ወክሎ ይሳተፋል ተብሎ ይጠበቃል። ነገር ግን ትናንት ይፋ በተደረገው መረጃ ወላይታ ዲቻ እንግዲህ በቀጣይ ዓመት ኢትዮጵያን ወክሎ በአፍሪካ መድረክ እንደሚሳተፍ ነው ይፋ የተደረገው። እዚህም ላይ መጥራት ያለባቸው እና ለህዝቡም ደግሞ መድረስ ያለባቸው ነገሮች አሉ። ይህም በተመለከተ ይነሳሉ ተብሎ ነው የሚጠበቀው። ሌላው እንግዲህ በመግለጫው ትናንት ይፋ ያልተደረገው ወደ ታች የወረዱ ክለቦች ማለትም አራቱ ክለቦች በቀጣይ ዓመት በከፍተኛ ሊግ ይሳተፋሉ ተብሎ ነበር የሚጠበቀው። ነገር ግን ወደ ታች ወራጅ ክለብ የለም። እናስ በቀጣይ ዓመት የከፍተኛ ሊግ እንደዚሁም የአንደኛ ሊግስ በ መልኩ ነው የሚከናወነው። የሚለው እንግዲህ የትናንቱ በተለይ የወጣው ውሳኔ ይህንን አይመልስም። ዛሬ ለጋዜጠኞች በሚነሳው እንግዲህ በሚደረገው ማብራሪያ ይህ ምላሽ ያገኛል ተብሎ ነው የሚጠበቀው። እንዳጠቃላይ ዛሬ ስምንት ሰዓት በኢትዮጵያ እግር ኳስ ፌዴሬሽን መሰብሰቢያ አዳራሽ፣ አሁን በሚገኝበት አዳራሽ ማለት ነው፣ በርካታ ጉዳዮች ይነሳሉ ነው ተብሎ የሚጠበቀው። ነገር ግን በተለይ የመገናኛ ብዙሃን ባለሙያዎችን ጨምሮ የስፖርት ቤተሰቡ እያነሳ ያላቸው መረጃዎች ይህ ውሳኔው የኢትዮጵያን እግር ኳስ ሊያሳድግ ወይስ ደግሞ ወደታች አንድ እርምጃ ዝቅ የሚያደርገው ነው የሚለው አከራካሪ ነጥቦች ይነሳሉ። እንግዲህ ለዚህ ምክንያቱ ደግሞ በተለይ ባለፈው የካቲት 17 የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር የቦርድ አባላት አጠቃላይ ስራ አስፈጻሚ አባላት የወሰኑት ውሳኔ አለ። አራቱ ክለቦች ህግን ተላልፈዋል የሚል ነጥብ ከተነሳ በኋላ እንግዲህ ወደ መደበኛ ፍርድ ቤት ይሄደዋሉ፣ ወደ ካስ፣ ወደ ፊፋ ይሄደዋሉ። እነዚህ ጉዳዮች ላይ የሚነሱ ነገሮችም ይጠበቃሉ። የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበርም እንግዲህ ትናንት የኢትዮጵያ እግር ኳስ ፌዴሬሽን ያስተላለፈውን ውሳኔ መሰረት አድርጎ የሚሰጠው ምላሽ የሚጠበቅ ነው የሚሆነው ይህን በተመለከተ በኢቲቪ ይህ መዝናኛ የኢቲቪ ስፖርት ቀንና የኢቲቪ ስፖርት ምሽት ላይ ተጨማሪ መረጃዎችን የምናደርስ ይሆናል። ለአሁኑ ያለ መረጃ ይህንን ይመስላል። አብርሃም ባልደረባችን ሀብታሙ ካሴ በቀጥታ መስመራችን ላይ ተገኝተህ ላደረስከው መረጃ ከልብ እናመሰግናለን። መልካም ቀን ይሁንልን። ክቡራን ተመልካቾቻችን፣ ከዚህ ጉዳይ ጋር በተያያዘ እንግዲህ በምሽት የዜና ጎጃችን ተጨማሪ ጉዳዮች ምንድን ናቸው የሚለውን ጉዳይ ምሽት ላይ የምናነሳ ነው የሚሆነው። ወደ ሌሎች ስፖርታዊ ጉዳዮቻችን እንሻገራለን። የጋምቤላ ከተማ አስተዳደር ያቋቋማቸው የስፖርት ክለቦች ወጣቶችን ተጠቃሚ እያደረጉ መሆናቸው ተገለጸም። የከተማው ከንቲባ ሳይመን ሙን ወጣቶችን በተለያዩ የስፖርት ዘርፎች በማሳተፍ ስፖርትን ለሰላም እየጠቀምንበትም ነው ብለዋል። ሪሳሎፒዮ ተጨማሪ ዘግባላት። የጋምቤላ ክልል በተለያዩ የስፖርት ዘርፎች ብቃት ያላቸውና አገርን ያኮሩ ስፖርተኞችን አፍርተዋል። በተለይም የጋምቤላ ከተማ በቅርጫት ኳስ የበርካታ ስፖርተኞች መገኛ ናት። ወጣት ፓያበላ ትውልድና እድገቱ በጋምቤላ ክልል ነው። ፓያበላ ክልሉ ከሚታወቅባቸው የስፖርት አይነቶች አንዱ በሆነው የቅርጫት ኳስ ስፖርት በሀገሪቱ የተለያዩ ክለቦች ተጫውቷል። ሀገር ወጥቶም በዩጋንዳ ክለቦች መጫወት ችሏል። በክልሉ የቅርጫት ስፖርት ከቅርብ ጊዜ ወዲህ ትኩረት በመነፈጉ ምክንያት የቀደመ ዝናውን አጥቶ እንደነበር ያነሳል። አሁን ላይ ግን ችግሮች ተቀርፈው ስፖርት እየተነቃቃ እንደሚገኝም ነው የሚናገረው። እኔ እየሰራ የነበረው ሌላ ቡድን ላይ ነበር። ወደዚህ ቡድን የመጣውት ተተኪዎችን ለማፍራት ነው። እኛ ትላልቆቹ ያለን ልቀት በማካፈል ተተኪ ወጣቶችን ማፍራት ከቻለን ጠንካራና ሌላ ሀገርን መገዳደር የሚችል ቡድን መፍጠር እንችላለን። ቡድኑ ከዚህ ቀደም በነበሩ ችግሮች ፈርሶ የነበረ ቢሆንም አሁን በወጣቶቹም ዘንድ በተፈጠረው መነቃቃት ዳግም ሊቋቋም ችለዋል። በክልሉ በተለያዩ ጊዜያት በተከሰቱ ግጭቶች የክልሉ ወጣቶች ወደ ስፖርታዊ እንቅስቃሴ የሚያደርጉትን ዝንባሌ ላይ እክል ፈጥሮ እንደነበር የጋምቤላ ክልል ከተማ ከንቲባ ዶክተር ሳይመን ሙል ለኢቲቪ ገልጸዋል። የክልሉን መንግስት ለውጥ ከተጀመረበት ጊዜ ጀምሮ አንዱ የከተማው ታርጌት የወሰነው ነው። ወጣታችን በስፖርትን በማንኛውም የስፖርት አይነት ብትተክሎ ይበቃል ስለዚህ ቁምናቸው የተለየ ዞጣ አላቸው። በተለይ በማንኛው የስፖርት አይነት ላይ ማንኛው ወጣት ዛው ብታስቀምጦ ከዛ በኋላ ጥሩ ሆኖ አገር ወክሎ ሊንቀሳቀስ ይችላል። ወጣቶችን ወደ ቀደመው የስፖርት ተሳትፎ ለመመለስ እየተሰራ መሆኑን ከንቲባው ገልጸዋል። ከሰላሙን ዘለቄታ ጋር አያይዘን ከዛ በኋላ ስፖርቱን በየቀኑን አዘውትሮ ወጣቱን ከዛ በኋላ ከተማውን ሰላማዊ ከተማ የሚሆንበት ሁኔታ እየተመቻቸ ነው ያለው። ክልሉ ስፖርታዊ እንቅስቃሴዎች ለሰላም ግንባታ ለመጠቀም ወጣቶችን በተለያዩ የስፖርት ዘርፎች እንዲሳተፉ ድጋፍ እያደረገ እንደሆነ ተገልጸዋል። ወሮች ስፖርት አይመረጃዎቻችን سنሻገር በአለም ክለቦች ዋንጫ ሪያል ማድሪድ እና ቦሩሻ ዶርትሙንድ ሩ ፍጻሜው ተቀላቅሏል። የሩ ፍጻሜ ጨዋታዎች የፊታችን አርብ ጀምሮ ሲደረጉ ፓሪስ ሰን ዠርማን ካ ባየር ሙኒክ ፓልሜራስ ከቼልሲ እና ፍሎሜኔስ ካል ሂላል የሚያደርጓቸው ምራ ግብሮችም የሚጠበቁ ይሆናል። ተጨማሪ ያለን ሪያል ማድሪድና ዣቪ አሎንሶ በአሜሪካ ስኬታማ ጉዞ ማድረጋቸውን ቀጥለዋል። ትላንት ከጣሊያኑ ቡድን ዩቬንቱስ ከባድ ፈተና የገጠማቸው ሎስ ብላንኮቹ በጎንዛሎ ጋርሲያ የ54ኛ ደቂቃ ኳስ ሩብ ፍጻሜውንም ተቀላቅለዋል። ከማንቸስተር ሲቲው አስደንጋጭ ሽንፈት በቱሎ ያገገመው ዩቬንቱስ በሮናልድ ኮሎሞዋኒ እና በኬናን ይልዲዝ አማካኝነት በመጀመሪያው አጋማሽ ጨዋታውን መጨረስ የሚችልባቸውን አጋጣሚዎች ቢያገኝም መጠቀም ሳይችል ቀርቷል። በእርግጥ ማድሪድ 58 ከመቶ የጨዋታ ብልጫ በወሰደበት በዚህ ጨዋታ 21 ጊዜ ግብድሎችን ሲፈጥር 11 ኢላማቸውን ጠበቁ ነበሩ። በዚህ ውድድር ዓመት ዩቬንቱስን ከግብ ጋዝናነት የታደገው የ27 ዓመቱ ጣልያናዊ ግብ ጠባቂ ሚቼል ዲ ግሪጎር ግን ትላንትም ድንቅ አቋሙን አሳይቶም አምሽተዋል። የፌዴሪኮ ቫልቬርዴ የዥድ ቤሊንጋም ና የዲያን ሁሴንን ጨምሮ አስር ያለቀላቸው ኳሶችን በማብከን በምሽቱ ዩቬንቱስ ከአንድ ግብ በላይ እንዳይቆጠርበትን በማድረግ ታምራዊ ግብ ጠባቂ መሆኑን አሳይቷል። ሶስት አምስት ሁለት አሰላለፍን እየተከተለ የሚገኘው አሰልጣኝ ዣቢ አሎንሶ ቡድኑ ብልጫ ሲወሰድበት የተከላካይ መጠኑን ወደ አምስት በማሳደግ ትሬንድ አሌክሳንደር አርኖልድ ና ፍራንክ ጋርሲያ ላይ ያመዘነ የኳስ ፍሰትን እያስመለከተ ይገኛል። በትላንቱ ጨዋታም ከተቃራኒ ሳጥን ውጪ አንድ ለአንድ ግንኙነትን ሲያሸንፉለት የነበሩት አርዳ ጉለር እና ጆድ ቤሊንጋም ካገኟቸው 14 አጋጣሚዎች በ11ዱ ስኬታማ ሆነውለታል። በአንቶኒ ሮድሪገር ቸዋምኔ ና ዲያን ሁሰን የሚመራው የተከላካይ ክፍሉም ቢሆን ከዩቬንቱስ በተሻለ 11 ታክሎችን በተሳካ መልኩ ሲፈጽም የአንድ ለአንድ ግንኙነቶችን ቢሆኑ ስኬታማ ሆነው አምሽተዋል። በዓለም የክለቦች ዋንጫ የመጀመሪያ ጨዋታውን ያከናወነው ኪልያን ሚባፔ ትላንት ከነበረበት ጉዳት አገግሞ 68ኛው ደቂቃ ላይ ተቀይሮ በመ መግባትም ተጫውቷል። ሪያል ማድሪድ የአምናውን ጨምሮ ካለፉት 15 የዓለም የክለቦች ዋንጫ ጨዋታዎች በ14 ውድል ሲያደርግ ብቸኛው ነጥብ የጣለበት ጨዋታም በዚህ ውድድር አመት የመክፈቻ መራ ግብር ከአልሂላል ጋር ያደረገው መራ ግብር እንደነበረ የሚታወሳል። በሌላ የጥሎ ማለፍ መራ ግብር የጀርመኑ ቦሮሺያ ዶርትሙንድ የሜክሲኮን ሞንትሪን 2 ለአንድ በመርታት ለሩብ ፍጻሜው በቅቷል። ጊኒያዊ አጥቂ ሴሮ ጉራሲ የቦሮሺያ ዶርትሙንድን የአሸናፊነት ግቦች በመጀመሪያው አጋማሽም አስቆጥሯል። ካሪም አዴየሚ ለሁለቱም ግቦች መቆጠር ኳስን አመቻችቶ ማቀበልም ችሏል። ሞንትሪ በጀርመናዊ የፊት መስመር ተጫዋች ቤርትራሚ 48ኛው ደቂቃ ላይ ግብ አስቆጥሮ ወደ ጨዋታው ቢመለስም የዶርትሙንድ በሳሌ መከላከል ጥበብም ለውጤት እንዳይበቃ ቡድኑ እንከልክሎታል። በተለይ የጁድ ቤሊንጋም ታናሽ ወንድም የሆነው ጆ ቤሊንጋም ግብ የሚሆኑ ኳሶችን በመታደግ ለቡድኑ ስኬት ጉልህ ሚናውን ተወጥቷል። ተጫዋቹ በውድድሩ ሁለት ቢጫ ካርዶችን መመልከቱን ተከትሎ በቀጣይ በሩብ ፍጻሜው ቡድኑ ከሪያል ማድሪድ ጋር በሚያደርገው መርሐ ግብር እንደማይሰለፍም ታውቋል። ይህም ሁለቱን ወንድማማቾቹን ጁድ ቤሊንጋምና ጆ ቤሊንጋምን በአንድ ሜዳ ላይ ለመመልከት ተስፋ ሰንቆ የነበረውን ደጋፊ ቅስም የሰበረ መረጃም ሆኗል። በሜክሲኮ ቡድን ፍጹም ብልጫ የተወሰደበት ዶርትሙንድ በኒኮላስ ሱል፣ በዋልዲማር አንቶን እና በራሚ ቤንሴም ባኒ ድንቅ መከላከል ለሩብ ፍጻሜው በቅቷል። በቀጣይ በሩብ ፍጻሜውም የፊታችን ቅዳሜ ከሪያል ማድሪድ ጋር ይገናኛል። የዶርትሙንዱ አሰልጣኝ ኒኮ ኮቫችች ጆ ቤሊንጋም የተመለከተው ቢጫ ካርድ ተገቢነት የሌለውና የማንቀበለው ነው፣ ሲያዩት ቀላል የሚመስል ግን ቡድናችንን የጎዳ ውሳኔ ሲሉ ዳኝነቱንም ተቃውሞታል። በደጋፊ ጥረት ሲወቀስ የነበረው ይህ ውድድር በትላንቱ ሁለት ጨዋታዎች ብቻ 93591 ተመልካቾችን በማስተናገድም ተሽሎ ተገኝቷል። በቀጣይ የሩብ ፍጻሜ ጨዋታዎች ከአርብ ጀምሮ የሚደረጉ ሲሆን አርብ ዕለት ፓልሜሪያስ ከቼልሲ ና፣ ፍሎሜኔስ እስከ አልሂላል የሚያደርጉት ጨዋታም ይጠበቃል። የፊታችን ቅዳሜ ደግሞ ፓሪስ ሰንጀርመን ከባየር ሙኒክ ና ሪያል ማድሪድ ከቦሮሽያን ዶርትሙንድ ይገናኛሉ። አሰልጣኝ የንዞ ማሬስካ በአንጻራዊነት ቀለል ያሉ ተጋጣሚዎችን እንዳገኙ ቢነገርላቸውም ከብራዚል ክለቦች ግን ከባድ ፈተና ከፊት ለፊታቸው ተደቅኗል። ሪያል ማድሪድም ቦሩሻ ዶርትሙንድን ካሸነፈ በግማሽ ፍጻሜው ከባየር ሙኒክ እና ከፓሪሲያን ጀርመን አሸናፊ ጋር የሚገናኝበትም አጋጣሚ የሚፈጠር ይሆናል። የስፔላ ሊጋ የ2025 የውድድር ዘመን መርሃ ግብር ትላንትና ይፋ ተደርጓል። በአዲስ ላሊጋ ውድድርም ሻምፒዮኑ ባርሴሎና የመጀመሪያ ሶስት ጨዋታዎችን ከሜዳ ውጭ እንደሚያደርግም ተገልጿል። ባርሴሎና ግዙፉ ስቴዲየም ኒው ካምፕ ኖው እድሳትን ባለማጠናቀቁ ምክንያት ከማዮርካ፣ ሊቫንቴና የቫይካኖ ጋር የሚያደርጋቸው ጨዋታዎችን ከሜዳ ውጭም ያከናውናል። የካታላኑ ክለብ በመጀመሪያው ጨዋታም ከማዮርካ ጋር ተደልድሏል። ባርሴሎና የመጀመሪያ የሜዳ ላይ ጨዋታውንም በመስከረም ወር ከቫሌንሲያ ጋር እንደሚያደርግ የወጣው መርሃ ግብር ይጠቁማል። ሪያል ማድሪድ ከባርሴሎና የሚገናኙበት የኤል ክላሲኮ ጨዋታ ጥቅምት 16 ቀን በሳንቲያጎ በርናባው ስቴዲየም የመጀመሪያ ዙሩን ያከናውናል። በማድሪድ ደርቢ ደግሞ አትሌቲኮ ማድሪድ ከሪያል ማድሪድ የሚገናኙበት ሌላኛው ጠባቂ ጨዋታ መስከረም 18 ቀን በዋንዳ ሜትሮፖሊታኖ ስቴዲየም ይደረጋል። ሪያል ማድሪድ የመጀመሪያ ጨዋታውን በሜዳው ከኦሳሱና ጋር ሲያከናውን በሁለተኛው ሳምንት ደግሞ ከአዲስ አዳጊው ሪያል ኦቪድ ጋርም እንደሚገናኝ የወጣው መርሃ ግብር ይጠቁማል። ክቡራን ተመልካቾቻችን፣ ለዜና ኢትዮጵያ ያዘጋጀንላችሁ ስፖርታዊ ዜናዎቻችን በዚያ በቁ። በያላችሁበት መልካም ቀን ይሁንላችሁ።